በባለ ትዳሮች መካከል ሶስተኛ ወገን ከገባ ዞሮ ነገር ይበላሽ። የአብረሽና የሮታን ሕይወት ሰው ነው የሚያበላሸው እስካሁን ድረስ ማለት ነው። በመካከላቸው የገባ ሰው እነሱን ለማራራቅ ሁሌም ጥረት ይደረግ። ሰሞኑ የነበሩበት ነገር ደስ ይል ነበረ። እንግዲህ አብረሽ በየቀኑ ስጦታ እያበረከተ ነው። እሷም ደግሞ ደህና ነበረች። ወደ ሰላም እየመጡ ነበር። ነገር ግን ወርቁ ችግር አምጥቷል ማለት ነው። ሄርሜላ ነው ገዝታ የሰጠችኝ። እኔ ከዚህ እጥፍ የበለጠውን እገዛለው፣ በራሴ ማድረግ እችላለው፣ የእሷን ስጦት አልፈልግም ብላለች። እንግዲህ አብርሽም ደግሞ እውነታውን ለማውጣት ሲል ሄርሜላን ይዞ መጥቶ ዛሬ እያስረዳት ነበረ፣ ግን ሩታ መረዳት አልፈለገች። በዚህ ምክንያት እንግዲህ አንቺ ጠግበሻል ምንድነው ሰከን ማትሉ፣ ለምን አታርፊ እያላችኋት ነበረ። በእርግጥ በዚህ ሰዓት ላይ አሁን ሩታ አራስ ነች፣ እንደውም ሁልጊዜ ጊዜ ቪዲዮ ላይ ተደቅላ መምጣት የለባትን ብዬ ነው ማስበው። ከወለደች ጀምሮ እረፍት የላትም ይች ልጅ በየ ቤቱ ነው የምትመጣው። ግን ደግሞ ሰሞኑን የነበሩበት ነገር ጥሩ ቢሆንም ከዚህ ጋር ደግሞ የምታየው ነገር አለ። አሁን ከእሷ ላይ መፍረድ እኮ ልክ አደለም አለ አደለ ደስታ መጣ ስትለው በጎን እየተደረጉ ያሉ ነገሮች ደስ እያላት አደለ። ሲቀጥል ደግሞ ዛሬ አብረሽ በጣም ነው የተሳሳተው። እሷን አልፈልጋትም ማየትም መስማትም አልፈልግም ብላ በጣም ደጋግማ ነግረዋለች። እሱ ግን በተቃራኒው ዛሬ ከቤት ይዟት መሄድ አልነበረበትም። ሩታን ለማሳመን ስለፈለገ ብቻ ከቤት ይዟት ሄደ። ሄርሜላ ራሱ ማለት ነው። አንቺን ማየት እንደማትፈልግ ታውቂያለሽ አይደል? ለምንድን ነው ከዛ የምትሄጂው? አንቺ እንዴ፣ በቃ ከዚህ በኋላ መገናኘት አልፈልግም ከአንቺ ጋር ብላሽ እኮ ባለፈው ቁርጥ ያለ አማርኛ ነግራች ነበር ነገር ግን ዛሬ ከቤቷ ድረስ ኧረ በጣም ነው የሚደብረው ከቤት መሄድ አልነበረባትም ሄርሜላ አብርሽ ምን ጊዜም ቢሆን ከሮታ በተቃራኒ ነው አታድርግ የምትለውን ነገር ያደርጋል ከዛ ሰላማቸው ይደፈረሳል ለአንዴ እንኳን አታድርግ ያለችን ነገር እስኪ አታድርግ አብርሽ እንዳታመጣት ብለው ነበር አሁን ትናንትና በተሰራው ቪዲዮ ማለት ነገር ግን የሷን ቃል ሳያዳምጥ ይዟት መጣ ይኸው ምን ተፈጠረ ሂድልኝ እንደውም በስነስርዓት የምትመላለስ ከሆነ ልጅን ማየት ትችላለ። ካልሆነ ግን ከዚህ ግቢ ሁላ እንዳትመጣ ነው የምትሆነው ብለዋለች ማለት ነው። እና ሩታ አሁን ሰው ስለነገራት ምናምን ወርቆን እሷ ገዛችው ምናምን ስለተባለች ሳይሆን ከዚህ ጋር የምታያቸው ቪዲዮዎች በጣም እየደበራት ነው ያለው ማለት ነው። እዚህ ጋር ሰሞኑን አብርሽ እናሷ በጣም ሰላም ነበሩ፣ ወደ ራሳቸው እየተመለሱ ነበር። ግን አብርሽ ደግሞ ከዛ ጋር ሄዶ ቪዲዮ ሲሰራ ጥሩ ሁኔታ ላይ አትሆንም። ሩታ ማለት አሁን እቺ ሄርሜላ ማለት ነው ከመካከላቸው እኔ ወጥቻለሁ በቃ ብላ ታወራለች አይደለ አብርሽ ሲሄድ ደግሞ ሌላ ሰው ነው የምትሆነው አለ አይደለ ጥለኛ ትሄድም አይደለ አንተን ሳይ ይሻለኛል ምናምን አይነት አማርኛዎችን ታወጣለች የተለያየ ሰው በዚህ ያክል ደረጃ መጠጋጋት መለጣጠፉም እኮ አያስፈልግም ታዳሮታ ምን ትበላውን እዚህ ጋር የምሬን እኮ ነው ማለት ባህሏን እንደዛ ሲሆን እያየችው ከዚህ ጋር ምናምና ተቀበል አሁን ምኗ ነው ጥፋተኛ የሆነችው ምኗ ነው የጠገበው